ሰበር ዜና ጥቅምት 13 2018 ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ቀደም ብሎ ከኦሮሞ ጀኔራሎች ጋር የተቃቃሩት ጀኔራል አበባው አሁን ከአብይ አህመድ ጋር ሰይፍ መማዘዛቸው ተነግሯል። በኤርትራና በአማራ ክልል ጦርነት ጉዳይ አብይ አህመድና ጀኔራል አበባው ክብርን የሚነኩ ቃላቶችን እስከመለዋወጥ የደረሱበት ሰጣ ገባ ውስጥ መግባታቸው ሲነገር፣ ጀኔራል አበባው ዳግም ቁም እስረኛ ሊደረጉ መሆናቸውም ተነግሯል። በመሃላቸው ምን ተፈጠረ የሚለውን በዝርዝር ዘገባን እናስደምጣቸዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያዎች ተጧጧፈው ሲቀጥሉ ወሎ ላይ ዛሬም ከባድ የተባለ መብረቅ ጥቃት በፋኖ ሲፈጸም በርካታ ያገዛዝ ወታደሮች ሙትና ቁስለኛ ሆነዋል። የጦር መሪዎችም ተገድለዋል። በሌላ በኩል የሸዋ ፋኖችም ሸዋሮቢት ዘልቀው በመግባት አብይ የሚተማመንባቸውን ኮማንዶዎች ዶጋመድ አድርገዋቸዋል። ዝርዝር ይዘንበታል። ወዲህ ደግሞ ጎንደርና ጎጃም ውጊያው ሲቀጥል፣ በጎጃም በተደረገ ውጊያ ከተሞች በፋኖ እጅ ሲገቡም በአንድ አመራሮችም ተማርከዋል። የሚሊሻ አመራርን ጨምሮ በርካታ አገዛዙ ወታደሮች ተደምስሰዋል። በጎንደርም በተመሳሳይ የፋኖ ኃይሎች ከተማ ሲይዙ፣ የአገዛዙ ጦር አይቀጡ ቅጣት ቀጥተውታል። እንመለከተዋለን። ወዲህ ደግሞ አማራ ወደ ከፍታው እየተመለሰ ነው ተብሏል። በአማራ ላይ የደረሰው በደልና ግፍ፣ የኦሮሞ ፖለቲከኞች ከትላንት እስከዛሬ የሚለውን ጨምሮ የአማራ ህዝብን የሚቃኝ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 በቀጥታም ወደ መረጃዎች አለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም ቀዳሚው እንዳደረግኩት ሰፊ ትንታኔ አልፋለሁ። አማራ ዳግም ወደ ኃያልነቱ እየተመለሰ ነው ተባለ። ጣሊያንን ያሸነፈው አማራ ዳግም እያንሰራራ ነው ተብሏል። ለህወሀት ቀን ሲጠብቅለት የኖረው አማራም እየመጣ ነው ተብሏል። በጅብ ቆዳ ወጉን የሚሉት የኦሮሞ ፖለቲከኞች ውርደትም ገጥሟቸዋል። አማራ ቀይ ባህር ሲል የከረመው ዘንድሮ አይደለም። በአጼዎቹ ጊዜ አንድ የአሜሪካን ዶላር አንድ ብር ይመነዘር ነበር። እነዚህን የተመለከተ ሰፊ ዳሰሳ በቅድሚያም ወደ እናንተ አድርሳለሁ ኢትዮጵያ የእርስ በእርስ ጦርነት ላይ ናት። አብይ አህመድ ኢትዮጵያ ውስጥ ጦርነት እንዳለ አልሸሸጉም። ሰሞኑን ጌታቸው ረዳን ጻድቃንን ይዘው ባሌ ነበሩ። የኢትዮጵያን ወጣት በጥይት እርሳስ ካነደዱት በኋላ ሱፉ መርዋሻ ውስጥ እሳት እያነደዱም አለማቸውን ሲቀጩም ተመልክተናቸዋል። ተራ በተራ ንግግር ያደርጉም ነበር። አብይ አህመድ በንግግራቸው ኢትዮጵያ ውስጥ ድሮም ውጊያ አለ፣ ድሮም ነበረም ሲሉም ተደምጠዋል። በእኔ ዘመን ብቻ እንዳለ አታስመስሎ ሲሎም ተደምጠዋል። የእሳቸው ሹመ ሰራተኞች ግን ኢትዮጵያ ሰላም ናት እያሉም ነው። እርስ በራሱ የተጣረሰ መግለጫና ንግግር ማድረጉን በብልጽግና ቤት የተለመደ ነው። የቀድሞ የኮሚኒኬሽን ጽህፈት ቤት ኃላፊ አሁን ደግሞ ወደ ጅቡቲ ተልከው አምባሳደር ሆነው የተሸሙት ለገሰት ሁሉ ከኤንቢሲ ኢትዮጵያ ጋር አድርገውት በነበረው ቀደም ብሎ በተደረገ ቃለ ምልልስ መንግስት የዜጎችን ሰላም የማስከበር አቅም የለውም፣ ስለዚህ ህዝቡን ራሱን ሰላሙን ያስከብር ማለታቸውም አይዘነጋም አብይ አህመድም ባሌ ላይ ሆነው ባደረጉት ንግግር ውጊያ ድሮም አለ እንደ ዛሬው ፌስቡክ ስለሌለ ነው እንጂ ሲሉም ተደምጠዋል። ህዝቡ የራሱን ሰላም ያስጠብቅ ይላሉ፣ ነገር ግን ትጥቅ አስፈታለሁ ብለው ጦርነት ይከፍታሉ። በዚህ ሰባት ዓመት አማራ በኦሮሚያ ክልልና በመተከል ብዙ በል አወርዶበታል። ነፍጠኛ ትምክተኛ እየተባለም ተገድሏል፣ ተፈናቅሏል፣ ንብረቱንም አውድመውበታል። የአማራ ገበሬ መከራውን አይቶ አሳድጎና አስተምሮ ወደ ዩኒቨርሲቲ የላካት ልጁ ዩኒቨርሲቲ ሳት ትደርስ በታጣቂዎች ታግታ ደብዛም ይጠፋል። መንግስት ሰላሜን የማያስጠብቅ ከሆነ ራሴን እከላከላለሁ ብሎ ሲነሳም ያለ ሌላ ኃይላቸውን ጦር አዝምተው አሁንም ጦርነት ላይ ናቸው። እነለገሰት ሁሉ ህዝቡን የራሱን ሰላም ያስጠብቅ ሲሉ ምን ማለታቸው ነው? መቼም በቁንጭራና በዱላም እንደማይሉት ተስፋ እናደርጋለን። አማራ ከጥንት አንስቶ መሳሪያ የመታጠቅ ባህል አለው። የአፋር ህዝብም ክላሽ አይለየውም። የደቡብ ኦሞ ህዝብም መሳሪያ ይታጠቃል። አማራ መሳሪያ ከመውደዱ የተነሳ የኦሮሞ ብሔርተኞች ነፍጠኛ የሚል ቅጥል ስምም አውጥተውለታል። በጣሊያን ወረራ ወቅት የአማራ ገበሬ አልቢኖን ምንሽሩን አብራራ የተባሉ መሳሪያዎችን ይዞም እምቢ አልገዛም ብሎ ሸፍቶም የጣሊያንን ጦር ቁም ስቅሉንም አሳይቶታል። የጣሊያን ጦርም በመበሳጨት በወሎ፣ በጎጃም፣ በሸዋ፣ በጎንደር በአየር የመርዝ ጋዝ በመርጨት አያሌ አማራዎችን ጨርሷል። አዲስ አበባ ላይ አማራዎችን በቆንጨራ ሳይቀር የጣሊያን ጦርም ጨፍጭፏል። ጣሊያን ተሸንፎ ከብዙ ዓመት በኋላ ይቅርታ በመጠየቅ በነዳጅ የሚሰሩ ከተሞችን የሚያበሩ በርካታ ጀኔሬተሮችን ለአማራ የአማራ ህዝብም ሰጥቶም ነበር። በርካታ የአማራ ከተሞችም በነዚያ ጄኔሬተሮች ብርሃንም አግኝተው ነበር። ህወሀት ወደ ስልጣን ሲመጣ እየነቀለም ወደ ትግራይ ወስዷቸዋል። ለምሳሌ የንፋስ መውጫውን መጥቀስ ይቻላል። የህወሀት ኃይሎች ያንን ጣሊያን ላደረግኩት ነገር ልካስ ብላ የሰጠችውን ጄኔሬተር ነቅለ ወደ መቀሌም ወስደውታል። ይታወሳል። አማራ ለሀገሩ ሟች ነው። ኢትዮጵያ ተደፈረች ሲባል የራሱን መሳሪያ ይዞ ነው የሚዘምተው ሲገባው በአጥንቱና በደሙ ባቆያት ሀገር ተሳዳጅ ሆነም። የአማራ ህዝብ ቋንቋውን አማርኛ በኢትዮጵያ የስራ ቋንቋ ያደረገው አስገድዶ አማርኛ ቋንቋ አውሩ ብሎም አይደለም። አማራ ጥበኛ ህዝብ ነው። አንዲት የኦሮሞ ወጣት ፍቅር ቢይዛት የአስቴር አወቀን፣ የጂጂን፣ የሚካያ ኃይሎን፣ የነጻነት መለሰን፣ የዘሪቱን ከበደ ሙዚቃ ነው የምትሰማው። አንድ የትግሬ ወጣትም ፍቅር ቢይዘው የሚሰማው ሙዚቃ የሙሉቀን መለሰን፣ የቴሮስ ታደሰን የንዋይ ደበበን የኤፍሬም ታምሩን የዓለማየሁ እሸቴን የማዲንጎን አፈወርቅን ሙዚቃዎች ነው። በእርግጥ የትግሬና የኦሮሞ ሙዚቃዎችም አሉ። ነገር ግን እንደ አማራው ገላጭ እንዳልሆነ የኦሮሞና የትግሬ ተወላጆችም ይናገራሉ። በፊልሙም አማራ ነው የሚጠበብበት። ተከታታይ ድራማዎች፣ ፊልሞች፣ ቲያትሮች እየሰሩ የኢትዮጵያን ህዝብ የሚያዝናኑት አማራዎችና የአማራ የጥበብ ስራዎች ናቸው። መቼም አንድ የትግሬ ወጣት ፍቅር ይዞት እንበር ተጋድለ የሚል ዘፈንን አይሰማም። አንድ የኦሮሞ ወጣት ፍቅር ይዞት መቼም ያፎጣለባሽ የሚለውን ሙዚቃም አያዳምጥም። አሁን አሁንማ ጭራሽ የኦሮሞ ሙዚቀኞች ዘፈናቸው ሁሉ ፖለቲካ ነው። አማራን ካልሰደቡ የዘፈኑም አይመስላቸውም። ለዚህ ተጠያቂዎቹ የኦሮሞ ፖለቲከኞች ናቸው። ወጣቱን ጥላቻ ሲሰብኩት ነው የኖሩት። አሁን ያ ወጣት ተመለስ ቢባል የሚመለስ አልሆነም። ዘረኝነቱ በኦሮሞ ወጣቶች አናቱ ላይ ወጥቷል። የኦሮሞ ፖለቲከኞች አራት ኪሎ መግባት አለብን ብለው ለአመታትም ታግለዋል። የነፍጠኛ ስርዓትና የትግሬ ስርዓት ብቻ ኢትዮጵያ መምራት የለበትም ሲሉም ይደመጡ ነበር። በተለይ አማራ ለብዙ ክፍለ ዘመናት ኢትዮጵያን መርቷል፣ የነፍጠኛው ስርዓት ኦሮሞን በድሏል፣ ኢትዮጵያንም አድቋል ሲሉ ይደመጡ ነበር። ህልማቸው ተሳክቶ 2010 ላይ አራት ኪሎ ገቡ። ኦሮሞ ስልጣን ይዘዋል። ነፍጠኛን በሰበረን ቦታ ሰበር ነው ብለው እስከ መናገርም ደርሰዋል። የኦሮሞ ፖለቲከኞች ሲበዛ ግልብ ናቸው። ስልጣን ላይ ሲወጡ ዘረኝነታቸው አናታቸው ላይ እንዳለም ያስታውቃል። ስልጣን ሲይዙ ግራ ተጋብተዋል። ከበሮ በሰው እጅ ሆኖባቸዋል። ሀገር እንዴት መምራት እንዳለባቸው ግራ የገባቸው ናቸው። አንድ መንግስት ስልጣን ሲይዝ የመጀመሪያው ስራው የዜጎችን ሰላም መጠበቅ ነው። ነገር ግን የኦሮሞ ፖለቲከኞች ገና ስልጣን ላይ እንደወጡ ነበር አማራን እንዲሁም ደቡብን መጨፍጨፍ የጀመሩት። የደቡብ ተወላጆች በቡራዮ በመጨፍጨፍ የጀመረው ዘረማ ዳት በመላው ኦሮሚያ አማራን ማሳደድ መጨፍጨፍ፣ ንብረት ማውደምም እንደ ፖለቲካዊ ስኬት ቆጥረውት እያጧጡፉት ጀመር። አማራ ዘረኝነትን ይጸየፋል። አሁንም ግድ ሆኖበት እንጂ ዘረኝነትን ወዶት አይደለም የሚሉም በርካቶች ናቸው። በህወሃት ዘመን የአማራ ፖለቲከኞችና የአማራ ህዝብ እንዴት ወደባችንን አሳልፋችሁ ለሻቢያ ትሰጣላችሁ አሰብን አስመልሱ እያሉ ይጠይቁ ነበር። በዚህ የተነሳም መለስ ዜናዊ ትምክተኛ የሚል ስም አውጥቶላቸውም ነበር። አሰብን ሻቢያ ግመል ያጠጣበት እኛ ከጅቡቲ ወደብ ተከራይተናል፣ ብዙም አያስጨንቅም ሲሎም ነበር የተደመጡ። ከዛም በኋላ ቢሆን አማራ በቲያትሮቹ፣ በፊልሞቹ፣ በሙዚቃዎቹም አሰብ የኢትዮጵያ እንደሆነ ሲናገር ነው የኖረው። አማራ ያኔ ኢትዮጵያ አሰብን ማጣት የለባትም እያለ በሚቆጭበት ወቅት የኦሮሞ ፖለቲከኞች ግን በዚያን ወቅት ኦሮሚያ ከኢትዮጵያ ትገንጠል እያሉም ይቀሰቅሱ ነበር። ኢትዮጵያ የኦሮሞ ጠላት ናት እያሉም ቀስ ቀስቅሰዋል። አሁን ላይ የኦሮሞ ፖለቲከኞች አሰብን ካላስመለስን ሙተን እንገኛለን እያሉ ነው አማራም እንደማይተባበር እየገለጸ ይገኛል ከኦሮሚያ ውጡ ብላችሁ መዳረሻ አሳጥታችሁኛል ስለዚህም የህልውና ትግል ውስጥ ገብቻለው ራሳችሁ ተወጡት ሲል ባንዳ እያሉት ነው ጊዜ የማያሳየውና የማያሰማው ነገር የለም የኦሮሞ ፖለቲከኞች ባንዳ ለማለት በቅተዋል ጊዜ የሰጠው ቅል ድንጋይ ይሰብራል ነው ነገሩም ዘላለማቸውን አማራን ሲወቅሱ ነው የኖሩት አዲስ አበባ የኦሮሞ ናት ስለዚህ አማራ መውጣት አለበት እያሉም ሲቀሰቅሱም ኖረዋል ስልጣን ሲይዙም አዲስ አበባ ዙሪያ የአማራውን ቤት በሴራ ህገ ውጥ ቤት ነው እያሉም አፈራርሰው አማራውን ጎዳና ተዳዳሪም አድርገውታል መሀል አዲስ አበባም ቢሆን በኮሪደር ልማት ስም አማራን ነው ያፈናቀሉት አጼ ሚኒሊክ የኢትዮጵያ ዋና ከተማ አዲስ አበባ ባያድርጓት ኖሮም ምን ይውጣቸው ይሆን ሚኒሊክ ዋና ከተማዋን ባህር ዳር ሐዋሳ ጎንደር ጅጅጋም ደሴ መቀሌ አድርጓት ቢሆን መቀሌ አድር ስ ቢሆን ምን ይወጣቸው ነበር? አማራ ከተሞችን መቆርቆር ብርቁ አይደለም። አማራ በርካታ ከተሞችን ቆርቁሯል። የኦሮሞ ፖለቲከኞች አማራን ለማጥፋት ከተሞችን ማውደም የሚል ስትራቴጂ ነድፈው ሻሸመኔን፣ ደብረ ዘይትን አውድመዋል። ስማቸውንም ቀይረዋል። አማራ ኢትዮጵያዊነት ሲያቀነቅን ኖሯል። የኦሮሞ ፖለቲከኞች የኦሮሞ ህዝብ በኢትዮጵያ የሀገርነት ምስረታ ላይ አስተዋጽኦ እንዳላደረገ አድርገው ሰብከውታል። በዚህም በህዝቡ ላይ የበታችነት ስሜት አሰብጸውበታል ከአጼ ሚኒሊክ አንስቶ የኦሮሞ ህዝብ ቤተ መንግስት ውስጥ እንደነበረ ታሪክ ያስረዳናል የኦሮሞ ፖለቲከኞች ግን ይህንን ይክዳሉ እንደ አብዲሳ አጋ ያሉ አያሌ ጦር መሪዎችን የኦሮሞ ህዝብ አፍርቷል የኦሮሞ ህዝብ አቃፊ ነው ሲባል ፌዝ ሊመስል ይችላል የኦሮሞ ህዝብ በርካታ ብሔር ብሔረሰቦችን አቅፎ የሚኖር ህዝብ ነበር ፖለቲከኞቹ ወጣቱን ሰብከው አመፀኛ አድረጉት እንጂ እነሱ የነፍጠኛ ስርዓት የሚሉት የአጼዎቹን መንግስት ሲተች ነው የኖሩት ለምሳሌ በአጼ ኃይለ ስላሴ መንግስት ጊዜም አንድ የአሜሪካ ዶላር ከኢትዮጵያ አንድ ብር ጋር እኩል ነበር ምንዛሬው አንድ አሜሪካን ዶላር ኢትዮጵያ ውስጥ ወስደ ስትመነዝረው ያው አንድ ብር ነው የሚሆነው በደርግ ጊዜ አንድ አሜሪካን ዶላር አምስት ብር ነበር በህወሀት ጊዜ ዶላር ይቀያየር ነበር አስር ብር ገብቶም ነበር ረ በሰባት ብርም ነበር የህወሀት ስልጣን ማብቂያ አካባቢ አንድ የአሜሪካን ዶላር አስራ ሰባት ብር ነበር ኦህዴድ ስልጣን ላይ ሲወጣ ግን ሁሉ ነገር ሀገር ድብልቅልቁ ወጣ። አሁን አንድ የአሜሪካን ዶላር 147 ብር እየተመነዘረም ይገኛል። በብላክ 180 ብር እንደገባም ይነገራል። በህወሀት ጊዜ የሀገር ሀብትም ሸሽቷል። ወርልድ ባንክ 1991 እስከ 2013 ጥናት አድርጎ ከኢትዮጵያ ወደ ምዕራባውያን ሀገሮች 20 ቢሊዮን ዶላር ሸሽቷል ሲል አስታውቆም ነበር። ጥናቱ በህወሀት መንግስት ጊዜ ነው የተጠናከረው። አሁን ላይ ህወሀትን ይቅር ይበለኝ የሚያስብል ነገር ነው የተከሰተው ተመተው የኦህዴድ ባለስልጣናት የሀገር ሀብትን በደንብ ነው ያሸሹ። የሀገሪቷን የኢኮኖሚ ሉዓላዊነት ኦህዴድ ለአይኤምኤፍ ሸጦታል። ሀገሪቷ በውጭ ዳም ተሰንጋለች። ኑሮ ውድነቱ ሰማይ የላሰም ይገኛል። አንዳንድ የኦሮሞ ፖለቲከኞች አብይ አህመድ ኦሮሞን አዋርዶናል ስልጣን ይልቀቅም እያሉ ይገኛሉ። አብይ አህመድ እስከ 230 ዓመተ ምህረት ስልጣን ላይ ለመቆየት እቅድ እንዳላቸውም ይነገራል። አብይ አህመድ አረብ ኤምሬት በሪልስቴት ግንባታም ተሰማርተዋል ውድ ማዕድናትን በዱባይ ባንኮችም አስቀምጠዋል በቢሊዮን የሚቆጠር ዶላር ወደ ቆጵሮስ አሸሽተዋል። የሀገር ሀብት ወደ ውጭ በማሸሽ አብይ አህመድን የሚስተካከል አይኖርም። ሁሉም የኦህዴድ ባለስልጣናት ሀገሪቱን እየተቀራመቱ ነው። እነዚህ ናቸው እንግዲህ የነፍጠኛው ስርዓት እያሉም ለመተቸት የሚዳዳቸው አማራ ነገሮችን የሚገልጸው በስነ ቃል ነው። አማራ ሲተርት ይባላል ነገሮችን በቃላት ማስረዳት ነው። ይሄ ጥበብ ነው። በህዋት አገዛዝ ጊዜ አማራ ብዙ ዋጋም ከፍሏል። ህዋሃት ህወሀት በርካታ አማራዎችን በማዕከላዊ እስር ቤት እንዲሁም በቂሊንጦ ቶርች አድርጓል ገድሏልም። መርማሪዎቹ ግድያ ግፍ እያሉ እንዲህ ነው ትግሬ እያሉ በአማራነታቸው ይዘባበቱባቸውም ነበር። አማራን አጸያፊ ዝቅ የሚያደርግ ስድብም እየተሳደቡም ይገርፉም ነበር። አማራ ለነገሮችም አይቸኩልም። ለህወሀት ቀን ሲጠባበቅለት ኖሮ ህዋሃት የሰሜን እዝን ሲያጠቃ የአማራ ገበሬ ልዩ ኃይል ፋኖ የህወሀትን ትምህርት ቤት አስተንፍሶታል። 1984 ዓ.ም የተነጠቀውን ወልቃይት ጠገዴንም አስመልሷል። አብይ አህመድ አማራን በ3 ሳምንት ትጥቅ አስፈታዋለሁ ብሎ የጀመረውን ጦርነት አሁን ሁለት ዓመትም አልፎታል። አብይ አህመድ በገባበት የአማራ ክልል በአማራዎች እየተገረፈም ነው። አማራ በኦሮሚያና በመተከል እየተገደለም በዶዘር ተቆፍሮ ሲቀበር፣ እረ መንግስት የለም ወይ? አማራዎች እየተገደልን ነው፣ መንግስት ይድረስልን ሲሉ ሙሾ አውራጆች አልቃሽ የሚል ስምም ተሰጥቷቸው ነበር። ገበሬው የአፈር ማዳበሪያ ሰጡኝ ብሎ ጅራፉን እያጮኸ ቢጠይቅም የጅራፍ ፖለቲካ ጩኸታምም ተብሏል። ሲያንገሸግሸው ነፍጡን ይዞም ተነስቷል። ቁም ስቅላቸውን ሲያሳያቸው አማራ በጅብ ቆዳም እየተዋጋን ነው ሲሉ ጠቅላይ ሚኒስትሩ ተናግረዋል። አማራ ከግብፅ ጋር ወጋን፣ አማራ ከሻቢያ ጋር ወጋን ማለትም ጀምረዋል። አማራ ቀን የሚጠብቅልህ አማራ ቀን ይጠብቃል እንጂ ለሁሉም ዋጋውን እንደሚሰጥ ታሪክ ያስ ያስረዳል። አሁን ላይ አማራን ያስቸግሩት ከውስጥ የወጡ ባንዳዎች ናቸው። እንደነ ተመስገን ጥሩነህ አይነቱም እነሱን የነቀለቀን አማራው የሚያቆመው የለም። እንደነ ሚኒሊክ እንደነ ኃይለ ስላሴም እንደነ አፄ ቴዎድሮስ ዳግም የገነባትን ሀገር ያቆማታል። አሁን ቀዳሚ ወዳደረግኳቸው ወደ አማራ ክልል የጦር ግንባር መረጃዎች አልፋለው የምኒልክ እዝ ልዩ ዘመቻ ራያ ቆቦ ተክሎሽ ግንባር ልዩ ስሙም አካምባ የተባለ ቦታ ላይ በፈጸመው የደፈጣ ጥቃት ከ50 በላይ የአገዛዙ ሰራዊት ሙትና ቁስለኛም ሆነ። አፋባሃ ሚኒሊክ እዝ ልዩ ዘመቻ ለወረራ የመጣውን የአገዛዙን ብልጽግና ሰራዊት ሰሞኑን በበርካታ ግንባሮች በሚደረጉ ተጋድሎች ከባድ ምት በማሳረፍ እያፈራረሱት ይገኛሉ። ከዚህ ጋር ተያይዞም በዛሬው ዕለት ራያ ቆቦ ረፋድ ተኩሎሽ ግንባር በተሽከርካሪ እንቀሳቀስ የነበረ የአገዛዙ ሰራዊት ላይ ልዩ ስሙ አካምባ የተባለ ቦታ ላይ የደፈጣ ጥቃት በመፈጸም አንድ ኦራል ሰራዊት ሲሸሽ በመገለበጥና በጥቃቱ አጠቃላይ ከ50 በላይ ሙትና ቁስለኛ በማድረግ ታላቅ ጀብዱ ፈጽመው ድልም ተጎናጽፈዋል። ከዚህ ቀደም ጥቅምት 6 2018 ዓ ም በነበረ ተጋሎ አካምባ ላይ በተመሳሳይ አንድ በድሽቃ የሚታጀብ ከፍተኛ አመራር ከሰባት አጃቢዎቹ ጋር ከነ ተሽከርካሪው በአሳምኖ ክፍለ ጦር መካናይዝድ ሙሉ ለሙሉ መደምሰሱም የሚታወቅ ነው። በሌላኛው ተጋሎ በተመሳሳይ ዕለት በዚሁ ባለፈው ጥቅምት 6 2018 ዓ ም ጮቢ ግንባር ከፍተኛ የመከላከያ አመራርና የሬዲዮ ኦፕሬሽን በሀውጃኖ ክፍለ ጦር መካናይዝድ በሞርተር የመሰረት ጥቃት ሙሉ ለሙሉ መደምሰሱም አይዘነጋም። አለፍ ብሎ ደግሞ ጥቅምት አስር 2018 ዓ.ም በተመሳሳይ ተኩልሽ ግንባር የዞበላምባ ክፍለ ጦር መካናይዝድ ምሽግ የያዘ ያዘ በርካታ የብልጭግና ሰራዊት ላይ ከባድ ሰብአዊና ምቁሳዊ ኪሳራ በማድረስ ታላቅ ጀብዶ መፈጸሙም አይዘነጋም። ይህ በእንዲህ እንዳለ ወደ ሸዋ ስናልፍ የወንዱ አስቻለው ደሴ ክፍለ ጦር በሸዋሮቢት ከተማ በ103ኛ ኮማንዶ ክፍለ ጦር ላይ እርምጃ ወሰደ። በአብይ አህመድ እጅግ የተመረጠውና አገዛዙ አዙ የሚተማመንበት የመከላከያ የኮማንዶ አባላት ሸዋ ላይ እንደ ቅጠል እየረገፉ ነው። በሸዋ ጠቅላይ ግዛት እዝ በይፋት አውራጃ በቀውት ወረዳ በሸዋሮቤት ከተማ 04 ቀበሌ በመሐመድ ቢሆነንኮር የመረጃና ደህንነት መረቦች አማካኝነት የተጠናው ኦፕሬሽን በማድረግ አፋሃድ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነንኮር የወንድ አስቻለው ደሴ ክፍለ ጦር የሁለተኛ ሻለቃ ቃኞች የብልጽግናን ኃይል ተዘናግተው ባለበት ከተማ ውስጥ ሰርገው በመግባት በአገዛዙ ወንበር ጠባቂ መከላከያ የኮማንዶ ክፍል ጦር ላይ እርምጃም ወስደዋል። በብልፅግና ላይ የደረሰው ጉዳት ከአምስት በላይ የአገዛዝ ኮማንዶ አባላት እስከ ወዳኛው የተሸኙበት ሲሆን ከሦስት በላይ የብልፅግና ወንበር ጠባቂ ቅጥረኞች ደግሞ መቁሰላቸው ተረጋግጧል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ የወርቅ አባይ ብርጌድ የተሳካ ኦፕሬሽን ፈጽሟል። አፋባሃ ምዕራብ አማራ ቀጠና ቴሮስ እዝ ራስቢ ተወድድ መንገሻም አቲከም አምስተኛ ክፍል ጦር በዛሬው ዕለት የምድር ድሮና የወርቅ አባይ ብርጌድ ከአዘና በቅርብ ርቀት በምትገኘው ቻላ ላይ አንድ አገዛዙ የብልጽግና ሰራዊት ተላላኪ በፓትሮል የተጫነ ኃይል ላይ የሚሊሻ አመራርን ጨምሮ ቁጥራቸው ያልታወቁ ቅጥረኞችን ላይም መለሱን እንዲሸኙ አድርጋቸዋለች። በኦፕሬሽኑም በርካታ ያግዛዝ ወታደሮች ወደ ላይኛው ሲሸኙም በርካታ ክላሽና ተተኳሽም ተማርኳል። እዚሁ ጎጃም ላይ ስንቆይ አስር አለቃ የፍሬም አጥናፉ ብርጌድ ችጓሊ ከተማን ተቆጣጥሯል። ታምረኛው ጎጃም አገው ምድር ክፍለ ጦር አስላር አስር አለቃ የፍሬም አጥናፉ ብርጌድ ታላቅ ጀብዱ ሰርተው አንድ ከተማም ተቆጣጥረዋል። ችጓሊ ከተማ የሚገኘው ያገዛዙ ጡት ቆራጭ ካምፕ ሙሉ በሙሉ ያሰላለቀ የፍሬም አጥናፉ ልጆች ቆንጆቹ ተቆጣጥረውታል። በዚህ መሰረት የብልጽግና ሎጂስቲክ ሙሉ በሙሉ የተማረከ ሲሆን ቀንደኛ የስርዓቱ የጭንግርድ ባንዳዎችም በቁጥጥር ስር መዋላቸውን የፋኖ ኃይሎች አስታውቀዋል። ብዛት ያለው አጥባ አይለብስ የሚልሻ አድማ ብቸና ወደ ላይኛው ሲላክ ገሚሶም መቁሰሉን ነው የፋኖ ኃይሎች አስታወቁት። በሌላ በኩል ቀደም ብሎ ከኦሮሞ ጀኔራሎች ጋር መቃቃር ውስጥ ገብቶ የነበረው ጀኔራል አበባው አሁን ከአብይ አህመድ ጋር ሰይፍ መማዘዙ ተነግሯል። ከወሎ የፋኖ ዘመቻ አደማል ጥቃት በፊት በአብይ አህመድ ከአዲስ አበባ እንዳይንቀሳቀስ ተደርጎም የቆም እስረኛ የነበረው አበባው ከወሎ የፋኖ ጥቃት በኋላ በድጋሚ ወደ አማራ ክልል ተልኮም የፕሮፓጋንዳና ሰራዊቱን የማነሳሳት ስራ እንዲሰራም ተመድቦ ነበር። አሁን ጀኔራል አበባው ከነጌታቸው ረዳ ጋር በመሆን በአፋር ቡሪያ አካባቢ የሚገኝ ሲሆን ከኤርትራ ጋር ለሚደረግ ጦርነት ሰራዊቱን እንዲያደራጅ ትዕዛዝ ተሰጥቶታል። ነገር ግን ጀነራል አባው ጠቅላይ ሚኒስትሩን በዚህ ጉዳይ መሞገቱም ተነግሯል። ጀነራል አባው ከኤርትራ ጋር ውጊያ መንገጥም ከሆነ አማራ ክልል ያለውን ጦርነት ማቆም አለብን፣ ካልሆነም ሁለቱንም ጦርነት እንሸነፋለን በሚል በአብይ አህመድ መንገድ ላይ የቆሙ ሲሆን፣ በተቃራኒው አብይ አህመድ የጀነራል አባውን ክብር በሚያንቋሸሽ መልኩ የታዘዘውን እንዲፈጽም በማስጠንቀቅ አማራ ክልል የሚቆም ውጊያ እንደሌለም አስረግጠው ነግረውታል። ጠቅላይ ሚኒስትሩ እንደሚሉት ኤርትራንም ሆነ ፋኖን ለማሸነፍ በቂ የአየር ኃይል የበላይነት አለን ብለዋል። በተለይ አዲስ ከሩሲያ ይገባሉ የተባሉት ስድስት ፍሬ ሱ35 የጦር ጀቶች አብይ አህመድ እስከ 2030 ድረስ በስልጣን ለመቆየት ማንም የማሸነፍ አቅም ማንንም የማሸነፍ አቅም እንደሚሰጣቸውም ተናግረዋል። ጄኔራል አበባው በተቃራኒው የአየር ኃይል የበላይነት ቢኖረንም በአንዴ ሁለትና ሶስት ጦርነቶች ማድረግ የሚችል ሰራዊት የለንም። በተጨማሪም ኤርትራ ምን እንዳላት በምን እናውቃለን በማለት አሁንም በአብይ አህመድ መንገድ ላይ ቆመዋል። አብይ አህመድ ጄኔራል አበባውን ወደ ቁም እስረኝነቱ ሊመልሱት እንደሚችሉም እየተነገረ ነው። ከዚህ ቀደም ጄኔራል አበባው ይህንን ሀሳብ በከፍተኛ የወታደራዊ አመራሮች በጀነራሎች ስብሰባ ላይ አንስቶት ባንዳ ትቃጠላለህ እንጂም መቼም አናቆምም የሚል ምላሽ ከኦሮሞ ጀነራሎች ተሰጥቶት እንደነበረም መዘገባችን ይታወሳል። የኦሮሞ ጀነራሎች እሱ በሌለበት በቅጽል ስም ፋኖ አበባው እያሉ እንደሚጠሩትም ከዛም አልፎ አማራ ክልል ማሸነፍ የከበደን በሱ ምክንያት ነው ብለው እንደሚያምኑም መዘገባችን አይዘነጋም። የአብይ አህመድ ዙፋን አስጠባቂ ሰራዊት መፈራረሱን ቀጥሏል ተብሏል። የአብይ አህመድ አፓርታይድ የግፍና ጭቆና አካሄድ የተረዶም የመከላከያ አባላት ስርዓቱን በመክዳት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝን መቀላቀላቸውን ቀጥለዋል። ሰሞኑን የአብይ አህመድ የግፍ አገዛዝን የተጠየፉ የ84ኛ ክፍለ ጦር ራሱን መከላከያ ብሎ የሚጠራው የአገዛዙ ስብስብ አመራርና አባላት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦር ተስፋ ብርጌድን እንደምትመለከቱት ተቀላቅለዋል። ከስርዓቱ የግፋ አገዛዝ በየጊዜው እየወጡ የፋኖ ኃይልን የሚቀላቀሉ የመከላከያ አባላት እየጨመረ መምጣታቸው ተከትሎ የሰራዊቱ የመዋጋት የአካል የስነ ልቦና አቅምም እየተዳከመ መምጣቱ ተገልጿል። በዚህም የተደናገጠው የአብይ አህመድ ስርዓት የኦሮሞ ልዩ ኃይልን ራሱን መከላከያ ሰራዊት ብሎ የሚጠራውን የደንብ ልብስ አስለብሶ በማስገባት የሴጡት መቁረጥ መጀመሩም ለአማራ ህዝብ ያለውን የቆየ ጥላ ቻ ማሳያ ሆኖም የቀጠለ ሲሆን ከአገዛዙ በመክዳት አፋ ባህር ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦርን ሲቀላቀሉ የአፋ ባህር ደቡብ አማራ ቀጠና አሳምነው እዝ የአፋ ባህር ደቡብ አማራ ቀጠና አሳምነው እዝ ምክትል አዛዥ እንዲሁም ሃምሳ አለቃ ካሳ ጌታቸውና የአፋ ባህር ደቡብ አማራ ቀጠና አሳምነው እዝ ከሰም ክፍለ ጦር ተስፋ ብርጌድ አዛዥ አርበኛ ጌታቸው ሻረው ደማቅ አቀባበልም አድርገውላቸዋል።